ማዲያት ላስቸገራቸው ቪዲዮ ፍቱን ነው። እስከ መጨረሻው ድረስ ቪዲዮ ተከታተላችሁ ሰርታችሁ ተጠቀሙት ማለት ነው። በጣም ይጠቅማችኋል። በጣም ማዲያት ላለባችሁ ይህንን ሞክሩ። በዚህም ላይ ደግሞ እርድ መጨመር ትችላላችሁ። ንጹሕ እርድ እቤታችሁ አዘጋጅታችሁ ማለት ነው። እሺ፣ በጣም ፍቱን ነው እና ተከታተሉ። መጀመሪያ ቪዲዮን በደንብ ተከታተሉ፣ ከዛ ስሩት። ላሙድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ምን ዞር ጊቱ በሰላም መጣችሁ። ስለመጣችሁ አመሰግናለሁ። ቪዲዮውን ከመጀመሪያው ላይክ እያደረጋችሁ አብረን እንስራ። ወደ ቪዲዮ ወደ አሰራሩ እንግባ። አመሰግናለሁ። እዚህ ጋር በመጠን አነስ ያለች አንድ ድንች አለችኝ። ትንሽ እየ ድንች ነው የምንመርጠው፣ ምክንያቱም ስንሰራው ብዙ ስለሚሆን ብዙ መስራት አይጠበቅብንም ቢያንስ ለሶስት ቀን ወይም ደግሞ ለአራት ቀን የሚሆን ያክል ነው የምትሰሩት። ለዚህ ትንሹ አንድ ንች ምረጡ ከሌለ ቁረጡት ማለት ነው። እንልጠዋለን። በነገራችን ላይ ልጣጩ አይጠቅም ካላችሁ፣ ልጣጩ እንደውም በጣም ነው የሚጠቅመው። ንጹሕ የሆነውን አፈር የሌለበትን ካገኛችሁ ልጣጩ ራሱ ባትልጡት መልካም ደ ወደም በአጥባችሁ መጠቀም ይችላላችሁ። እኔ ግን ልጨዋለሁ፣ ቆዳው ንጹሕ ስላልሆነ ማለት ነው ልጠነዋል ድንች በውስጡ እጅግ በጣም ብዙ ንጥረ ነገሮች አሉት። በተለይ ማዲያት ላለባችሁ በጣም ይመከራል። ድንች በብዙ መልክ ይሰራል። አንደኛውን ቀላሏን ነው ማሳያችሁ። በቀላሉ ይህንን ድንች እንደ ቶነር አድርጋችሁ መጠቀም ችላላችሁ። እንደዚሁም ደግሞ እንደ ማስክም መጠቀም ችላላችሁ። እንደ ክሬም መጠቀም ችላላችሁ። በፈለጋችሁት መንገድ፣ እናንተ በሚስማማችሁ መንገድ መስራት ይቻላል። መጀመሪያ በትንሹ መንገድ እንደዚህ፣ በትንሹ በኩል እንፈቅፍቀዋለን ማለት ነው፣ ውሃው እንዲወጣልን። መፈቅፈቅ ካልፈለጋችሁ ደግሞ በማሽን መፍጨት ትችላላችሁ። ሲፈ ነጭ እንደውም በጣም አሪፍ ነው። ይህንን ፈቅፍቀን የምናወጣውን ሁላ እንጠቀመዋለን ማለት ነው። መፍጨትም ትችላላችሁ በሌላ መንገድ እና ለፊታችሁ ጥቁር ላለባችሁ እንደሁ ማዲያት ላለባችሁ በጣም ወሳኝ ነው። ለንጹህ ፊትም በጣም ቆንጆ ነው። በጣም ለስላሳ ሶፍት የሆነ ቆዳን ያጎናጽፋል። ቆንጆ ነው። ይህንን ውሃውን እናወጠዋለን። አጥልዬ ነው እኔ ውሃውን አውጥቼ ከሌላ ግብአት ጋር የማሳያችሁ ማለት ነው። እንደዚሁ በጣም ከቸኮላችሁ እንደዚሁም ፊታችሁን ማሸት ትችላላችሁ፣ በነገራችን ላይ ማለት ነው። እሺ፣ በዚህም መጠቀም ይቻላል። በቀላሉ ከስር ያለውን ውሃ ነው የምጠቀመው ለዛሬው ማለት ነው። የላኛውን ሌላ ጊዜ እየተጠቀምኩ አሳያችኋለሁ። እሺ በብዛት ብዙ ጥያቄ አለ። በጣም ነው የምጠይቁኝ እስኪ ለማድያት ስር ይለኝ፣ ማድያት ያጠፋል የምትሉ ብዙዎቻችሁ አላችሁ። ውድ ቤተሰቦቼ ማድያት የሚመጣብን በብዙ ነገሮች ነው። በጣም ምግብ የምታበስሉ ካላችሁ፣ እስኪ ማስኩን ተቀብታችሁ ምግባችሁን መስራት ትችላላችሁ ማለት ነው። በዛ አጋጣሚ እንዳይጎዳ ይረዳናል። እና ደግሞ ማድያት ያለባቸው ውድ ቤተሰቦቼ ሰዎች በጭራሽ የፀሐይ ብርሃን ፊታችሁን እንዳያገኝም፣ በጣም ነው የሚጎዳ በጣም ማለት ነው የፀሐይ ብርሃን ካገኛችሁና፣ እንደዚህ አድርገን እናጠልደዋለን። ይህንንም መቀባት ትችላላችሁ፣ ምንም ነገር ሳታደርጉ ብቻውን እንደ ክሬማ ይሁን ካላችሁ መጠቀም ችላላችሁ። እኔ እንደምሰራው ከተሻላችሁ ደግሞ እኔ እንደምሰራው መጠቀም ችላላችሁ። ድንች እንደዚህ የዓለም ሴቶች የውበት መጠበቂያ ነው። በጣም አሪፍ ነው። ለዚህ በአንዴ አይደለም ለውጡ ነው የምናገኘው። እና አንድ ቀን ተቀብተን በአንድ ቀን ብቻ በአንድ ቀን ለምሳሌ ፊታችን የተወሰነ መልኩ ሊገፍ ይችላል። ዝም ካላችሁ ደግሞ ተመልሶ ያው ነው የሚሆነው። ስለዚህ በደንብ እስከሚጠፋላችሁ ድረስ በደንብ እንትን ማለት አለባችሁ። እሺ። እንውሃ ለመስራት ጊዜ እኔ እንደምሰራው ለመስራት ጊዜ ከሌላችሁ እዚህ ላይ እርድ መቀልቀል ትችላላችሁ ወይ የበቆሎ ዱቄት ካላችሁ የበቆሎ ዱቄት፣ የበቆሎ ዱቄት ከሌላችሁ በሩዝ ዱቄት፣ የሩዝ ዱቄት ከሌላችሁ ደግሞ እርድ ወይም ደግሞ ቡና እሺ፣ ማድረግ ትችላላችሁ ማለት ነው። ዞሮ ዞሮ ያው ሁለት ማንኪያ አድርጌበታለሁ እኔ፣ የበቆሎ ዱቄት ነው። በጣም ብዙ ነው የሚጣድ ከሆነ ስለሚበዛ ነው። ማብዛት የለብንም። ለሶስት ቅላ ረቀን ፍሪጅ ውስጥ አድርገን መጠቀም እንችላለን። ከዛ ይናዋህደዋለን ድንች ስላለ ሁላችሁ ድርቅ ነው የሚለው የበቆሎ ድቄት ውሃ ውስጥ ስታረጉት እንደዚህ ነው እና ከመጣዳችሁ በፊት በደንብ አድርጋችሁ ልስልስ አድርጎት ማለት ነው። ትንሽዬ ነው እስኪ የማደርገው፣ በጣም እንዲወፍር አልፈልግም። እንዲወፍር ከፈለጋችሁ መጥበሻ ላይ በደንብ ከዋህዳችሁት በኋላ በደንብ እያመሰላችሁ ትንሽ ከአንድ እስከ አምስት ደቂቃ ማፍላት ትችላላችሁ ማለት ነው። በጣም ነው የሚበዛው፣ ለዛ ስለሚበዛብኝ ትንሽ ነው እንደዚህ ማዋደው። ምንም አይነት ነገር አልጨመርኩም ራሱ የድንቹ ውሃ ነው። የድንቹን ውሃ ብቻ ነው የቀላቀልኩት። በዚህ መልኩ መቀላቀል ትችላላችሁ፣ መዋሃድ ትችላላችሁ ማለት ነው እንደዚህ ይህንን እራሱ መቀባትም ይቻላል ግን እንደ ክሬም ይሆንልን ካላችሁ ደግሞ እኔ በምሰራውን ተከታተሉና ስሩት ማለት ነው። በጣም አሪፍ ነው። በጣም ተወዱታላችሁ፣ እርግጠኛ ነኝ። ይጠፋላችኋል። ሌላው ደግሞ ይህንን በማርም መለወስ ትችላላችሁ ከርድ ጋር እዛ መጥበሻ ላይ ውሃ አደርግና ከላይ ይሄን አደርገዋለሁ እሳቱ እንዳይጎዳው በሚል ምክንያት እንጂ እሳቱ እንዳይጎዳብንና ከውስጡ የድንቹ ንጥረ ነገሮች ተነው እንዳይወጡ በማለት ነው እንጂ መጣድ ይቻላል። በውሃው ላለበት ቦታ ላይ ይሄንን ጥዳችሁ ማማሰል ትችላላችሁ ማለት ነው። ከዛ ሳይወፍር ታወጡታላችሁ። ትንሽዬ ነው የሚፈልገው ሳይወፍር በጣም ከወፈረ ሲቀመጥ ደግሞ እየወፈረ ነው የሚሄደው። በቆሎ ታቁታላችው እየደረቀ ነው የሚሄደው ድንቹም እየወፈረ ስለሚሄድ እንደዛ ነው። እንዴት ነው ምግብ እንኳ ሲሰራ በጣም እየወፈረ ይሄዳል አይደለ? አሁንም እንደዛ ነው የሚሆነው። ለዛ ቀጠን እንዳለ ታደርጉታላችሁ ማለት ነው። ውጭም ቢሆን እስከ ሁለት ቀን፣ ፍሪጅ ውስጥ ከሆነ ደግሞ እስከ አራት ቀን። ማታ ማታ ማታ ማታ ሁሌ አስር ደቂቃ የሀያ ደቂቃ እያቆያችሁ መታጠብ፣ ቀባ ብላችሁ እያቆያችሁ መታጠብ ነው። እና ቤተሰብ ቢመጣ ብንስ እንደዚህ እየሰራን ማለት ምንም አያደርጓችሁም። በነገራችን ላይ ተቀብታችሁ መስራት ትችላላችሁ። እና ትንሽዬ ነው የሚበቃው፣ በጣም በትንሹ በፍጥነት ታማስሉት አላችሁ። እንደዚህ የማይመቻችሁ ከሆነ ደግሞ እላው ላይ መስራት ትችላላችሁ። እሺ፣ ውልቅ ውሃውን እንዳደረግኩት በውሃው ቦታ ውህዱ አድርጋችሁ ማማሰል ትችላላችሁ። እኔ መወፈር አልፈልግም፣ ለዛ ነው። በጣም ከወፈረ እንደነገርኳቸው በኋላ ለመቀባት እንዳያስቸግረን ማለት ነው። በጣም በቀላል ዘዴ መጠቀም ትችላላችሁ። በጣም ጊዜ ከሌላችሁ ደግሞ ድንቹን፣ የፋቃችሁትን ድንች ከፈላ አድርጋችሁ ፊታችሁን ማሻሸት በድንቹ። እስኪ ነጮችን እዩዋቸው፣ ሌሎች የሌላ ሀገር ዜጎችን እዩቸው፣ በቀላሉ ነው የሚጠቀሙት። አሁን ወፍሯል። እንደዚህ አሁን ለእኔ ወፍሯል። እዚህ ጋር ለእናንተ ለፊታችሁ የሚስማማችው ዘይት ዘይት ለፊታችሁ ያላችሁት ወይም ደግሞ ከሌለ የወይራ ዘይት። አሁን እዚህ ጋር እኔ የኮኮናቱ ዘይት ላይ ስላደረግኩት ነው እንጂ ይሄ የወይራ ኦሊቫ ዘይት ነው። እቃው የኮኮናት ስለሆነ ነው ለፀጉሬ ለፊት የሚጠበቁ ወድ የምሰራበት ነው። ይህንን ሚስማማችሁ የወይራ ማይስማማችሁ ባቢ ኦይል ካለ የባቢ ኦይል ለሰውነት የሚሆነው ማለት ነው። ወይም ደግሞ ኮኮናት እናንተ ለፊታችሁ የሚስማማችሁን እንደዚህ አድርጋችሁ ታበርዱታላችሁ ማለት ነው። ሲበርድ ነው የምንጠቀመው። እንደነገርኳችሁ ማታ ተቀብታችሁ ትንሽ ለመተኛት ስትሉ ማለት ነው። ማታ ላይ ነው። ቀን ሙሉ አቧራ፣ የተለያዩ ነገሮችን፣ የፀሐይ ብርሃን ብዙ ነገር የሳታ ላይ ይፈራረቅበታል ፊታችን አይደለም እንደዚህ በደረቅ እቃ ላይ እናስቀምጠዋለን። በንጹህ እቃ አስቀምጠዋለው ግላስ ቢሆን በጣም አሪፍ ነው። ካልሆነም እንደዚህ ደረቁ ማይካ ፕላስቲኩ ሳይሆን ደረቅ ያለው ማይካ። ወይም ደግሞ ሲቀዘቅዝ መገልበጥ ትችላላችሁ። ትኩስ ካልሆነ ችግር የለውም። እሺ ቅዝቅዝ ሲል ገልብጣችሁ መጠቀም በቃ በዚህ መልኩ ነው ያደረግኩት። አሁን ይሄ ይወፍራል። በኋላ ስቀባው እንዴት እንደሚሆን ታያላችሁ፣ እንዴት እንደሚወፍር ማለት ነው። እየወፈረ ነው የሚወጣው። በዚህ መልክ አድርጌዋለው። ለመንቀጠነ ካላችሁ ስለሚወፍር ነው። ከዛ ይሄንን ፊታችን ላይ አፕ ላይ ማድረግ እንችላለን ማለት ነው። ቅዝቅዘ ሲልልን እስኪ ደግሞ እየተቀባን አብረን እንየው። ማህበራችሁን ቆዩ። ቤተሰቦች የመጀመሪያ ፊታችሁን ታጠቡት። ሺ ፊቴን እኔ ታጥቤዋለሁ። ከዛ ያን የሰራሁትን ማስክ ወይም ደግሞ ክሬም፣ ልክ እንደ ክሬም ነው የሚሆነው እንደምታዩት። በጣም ልስልስ ያለ ሶፍት የሆነ ነው። በደንብ ነው ሞይስቸራይዝ የሚያደርግላችሁ ፊታችሁን። በጣም አሪፍ ነው። ያው ስትቀቡት በቆሎ ስላለ አይደለ ይይዛችኋል ውጥርጥር አድርጎ የመያዝ ነገር አለው። በነገራችን ላይ ለማዲያት ብቻም አይደለም የተሸበሸበ ቆዳ ካለን ጥቁር ነጠብጣብ ካለብን እንደዚሁም አላስፈላጊ የሆኑ በጣም አለ አይደለም በፊታችን ላይ እንደዚህ የመሸብሸብ ባህሪ ያለብን በጣም ልጅ ሆነን ለሱ ለሱ ራሱ በጣም አሪፍ ነው። በጣም ያንግ ቆዳ እንዲኖራችሁ ደግሞ ያንግ ፊት እንዲኖረን የልጅነት ፊት እንዲኖረን ያደርገናል። በደንብ ይህንን አፕላይ እናደርገዋለን ማለት ነው። ስትጠቀሙ ያው ፊታችሁን ንጹህ አድርጋችሁ መጀመሪያ ታጥቡ። ውጭ ልንሆን እንችላለን፣ አቧራ ላይ ልንሆን እንችላለን፣ እንደዚሁ ምግብ እየሰራ ልንሆን እንችላለን። ዘይት አለ፣ ብዙ ነገር አለ። ታጥባችሁ ነው መቀበት ያለባችሁ፣ ንጹሁ ላይ ማለት ነው። እንግዲህ የምንቀባው ከፊታችን ላይ ያለውን ማዲያት እንዲያስወግድልን ጥቁር ነጠብጣብ እንዲያስወግድልን ነው። በዛ ላይ ደግሞ ውሃ በደንብ ጠጡ። ምግብ አመጋገብም ይወስነዋል። ይሄንን ማስክ እየሰራችሁ ሀምሳ ፐርሰንት ቢከላከልላችሁ ሀምሳ ፐርሰንቱን ደግሞ ውስጣችሁ። እንግዲህ ማዲያት የሚወጣብን በብዛት ከፊታችን ከጉንጭ እና ከጉንጫችን ነው። እዛ ቦታ ላይ አሸት ታረጉታላችሁ፣ ትንሽ ቀስ እያላችሁ ማለት ነው ቅስቅስ እያላቸው የቀባቸው ታሽጣላቸው። እንደዚህ ያው ሁሌ ተቀቡት። ምንም ሳይድ ኢፌክት የለውም። እንደነገርኳቸው ከኬሚካል ነፃ ነው። ምንም የጨመርኩት ነገር የለም። የተለየ ነገር የለውም። ሁሉም ኬሚካል የሌላቸው ናቸው። ምንም አይነት ሳይድ ኢፌክት የለውም። ጉዳት የጎንዮች ጉዳት የለውም። ይጠቅመናል። ሌላው ደግሞ አላርጅክ ምናልባት የድንች አላርጂክ ወይ ደግሞ የምትቀቡት ማስክ ከሰራችሁ በኋላ ካለባችሁ እጃችሁ ላይ ፈትሹት። እሺ መጀመሪያ እጃችሁ ላይ ፈትሹት። አንዳንዶቻችን የተለያዩ ለምሳሌ አላደለ አይደለ የእንቁላል፣ የተልባ የተለያየ አላርጅክ ያለበት ሰው አለ ገና ሲቀባው ሲነካው የሚያሳክከው ማለት ነው እና እጃችሁ ላይ ሞክሩት እንደዚህ በትንሹ። ፊታችሁ ላይ ከመቀባታችሁ በፊት የሰራችሁትን ውሁድ ማንኛውም ውሁድ ሊሆን ይችላል። እኔ የሰራሁት ለእኔ ፊት የሚስማማ ለእናንተ ላይስማማችሁ ስለሚችል ካለ እጃችሁ ላይ መጀመሪያ አላርጂ ካለ ልሞክረው ብላችሁ አላርጂ አለኝ ወይ የለኝም እንደዚህ መፈተሽ ትችላላችሁ። እሺ። ይህ በነገራችን ላይ ለእጅም ይሆናል እንዳለ አጠቃላይ ለሰውነታችን ቆዳ ይሆናል፣ እንዲሁም ለማዲያታችን ማለት ነው። በደንብ ተቀባችሁ በኋላ እየቆያችሁ ስትመጡ እንደዚህ ፊታችሁን ጭምድድ የማረግ ባህሪ አለው ይሄ በቃ የበቆሎ ባህሪ ነው እንደዚህ የሚሆነው ኦኬ እኔን ተቀብቼ እንደምታዩት አስር ደቂቃ በቆየሁት እንደዚህ ፊቴ ላይ እንደዚህ በዚህ መልኩ ሆኗል ማለት ነው ከዛ ደግሞ ታጥቤ ደግሞ አሳያችኋለሁ አብራችሁ ቆዩ እሺ ያው እንዳትጠይቁ ብዬ ነው ታጥቢዋለሁ ልቅ አድርጌ ነው የታጠብኩት ፊቴን ተመልከቱት እዚህ ጋር እኔም በአንድ ፊ በአንድ ጎን የምተኛበት ፊቴ በጣም ሁሌ አንዳንዴ ይጠቁራል ከብዛት ማለት ነው። በግራ ጎኔ ነው በብዛት የምተኛው እና የግራ ፊቴ ጠቁሮብኛል። እና ትራሳችሁ፣ እንደዚሁም ደግሞ በጣም የምትተኙበት ከሆነ ሊጠቁር ይችላል። ከዛ በኋላ በምን ባለን ነገር ሞይስቸራይዝ ማድረግ እንችላለን። ተቀቡ። ክሬም ሊሆን ይችላል፣ ሰንስክሪን ሊሆን ይችላል፣ እንዲሁም ባልዚል ሊሆን ይችላል። ተቀብታችሁ መተኛት ማለት ነው እሺ ማታ ማታ ብቻ ለመጠቀም ሞክሩ። ቀን ላይም ደግሞ ማታ ጊዜ ከሌላችሁ መጠቀም ይችላላችሁ፣ ግን በይበልጥ ማታ ነው የሚመከረው። እሺ ልንተኛ ስል ዛኔ ምክንያቱም ጊዜም ስለሚኖረን ለዛ ነው ማታ ላይ ማንም ጊዜያችን አይወስድብንም፣ ስራችንን ጭርስ ስለምናደርግ እንደዚህ እየታጠባችሁ ማታ ማታ እየቀባችሁ እየታጠባችሁ ሞክሩ። ለሶስት ወር ለአራት ወር ሞክሩት። እርግጠኛ ነኝ ይጠፋላችኋል። ታመሰግኑኛላችሁ። በሌላ ቪዲዮ እስከምንገናኝ ሁላችሁንም አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ እንደዚሁም ሰብስክራይብ አድርጉ። ሁልጊዜ የመለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ተጫኗ። አመሰግናለሁ። ቻው፣ ወዳችኋለሁ